ሪ ንግድና ኢንዱስትሪ ሚኒስቴር የመከላከያ ኃይልና የክልሎች ጸጥታ አካላት የሀገርን ሉዓላዊነትና አንድነትን ለማስጠበቅ በተለይ በሰሜኑ የሀገራችን ክፍል አሁንም ድረስ እያደረጉት ላለው አስቸጋሪ የሕግ ማስከበር ስራ ብሎም እየከፈሉት ለሚገኙት ውድ የሕይወት መስዋዕትነትም ምስጋና አቅርበዋል። እነዚህ አካላት ታዲያ ኢትዮጵያ እንደ ሀገር ሕዝቡም እንደ ሕዝብ እንዲቀጥል በጦር ግንባር ይህንኑ ሲከውኑ እኛ ደግሞ በሙያችን የኢኮኖሚ አሻጥር የሚሰሩትን ከመቼውም ጊዜ በላይ በመከታተልና በማጋለጥ አጋር መሆናችንን ከማሳየት ባሻገር እንደ ዜጋር ሀገራችን በፈለገችን ቦታ ሁሉ ለመገኘት ቃላችን ነው ሲሉ በዕለቱ የአንድ ወር ደሞዛቸውን ድጋፍ በማድረግ በተግባር አሳይተዋል። እንግዲህ ሁላችንም መረዳት አለብን ብዬ የማስበው በታሪካዊ አጋጣሚ ሀገራችን ኢትዮጵያ በማንም ቸርነት የቆየች ሀገር አይደለችም። በታሪክ ስንረዳ አሜሪካ ወይ አውሮፓ ወይ ሌሎቹ ስራ ራሩልን አይደለም። እስከዛሬ ድረስ የቆየ ነው መረዳት ያለብን በልጆቿ ደምና አጥንት መሥዋዕትነት ነው እዚህ የደረሰች ሀገር ናት። ከዚህ አኳያ ስናየው በጣሊያን በቁማቸው ተቃጥለው ደማቸውን ከስክሰው ኢትዮጵያን እዚህ ያደረሳት ሶማሌን ስናይ የግብፅን ጦርነት ሁሉንም ስናይ ዝም ብሎ የተገኘ ሀገር አይደለም። አሁን እኛ እዚህ ቁጭ እያለን ባይዜ ሰዎች እዛ ህይወታቸውን እያጡ ነው። ይሄንን በልኩ መገንዘብ ያስፈልጋል። እኔ በጣም ደስ የሚለኝ ዛሬም ኢትዮጵያ ጀግኖች፣ ቆራጥ መሪዎች መኖራቸው እጅግ በጣም ልንኮራ ይገባልና አንድ እንደውም ብታጨበጭቡላቸው ይያ ጠይቃቸዋለሁ። ኢትዮጵያ ሰላም አትሆንም፣ ምርጫው አይካሄድም ተብሎ ዓለም ሁሉ ፊቱን አዙሮብን ማለት ነው። ምርጫ ማካሄድ አለብን ብለን እንግዲህ የኢትዮጵያ ሕዝቦች እኛም ማለት ነው ሰራተኞች እስከ እኩለ ሌሊት ሰባት ሰዓት ድረስ ዲሞክራሲ ያስፈልገናል ብለን ያንን ጥማት ምን ያህል ለዲሞክራሲ ያለን መስዋዕትነት እየታየበት ነው። ተፋጁ ኢትዮጵያ አለቀች ብለው አውሮፓም ሆነ አሜሪካ እኛ ያልነው እውነት ካልሆነ ትክክል አይደለም ብለው ምርጫውን ሲያዩት ምንም ነገር የለም ሰላማዊ ነው። ይሄ ባይዜ ትልቅ ስኬት ነው ብዬ ነው የማስበውና ከዛ ቀጥሎ ይሄ የህዳሴ ግድቡም ቢሆን እጅግ በጣም አይሞላም ግድባችሁ አታድጉም ተብለን በተባልንበት ሰዓት ነው አመራሮቻችን በቃ የፈለገው ይቅር አገሪቷን ማደግ አለባት ብለን ሁሉንም መስዋዕት ከፍለን፣ ያ ውጤቱን እንግዲህ እንደምታዩት ነው። ዓለም ሁሉ አሁን ወደፊቱ ፊቱን ደግሞ ቀስ በቀስ ማዞር ይጀምራል ወደ ኢትዮጵያ። ይሄ ቆራጥና ጽናት ያላቸው መሪዎች ስላላት ነው አገሪቷ። ይህን መንፈስ ደግሞ እኛ ላይ ሊጋባ ይገባል። ስለዚህ ከዛ አኳያ ብናየው መልካም ነው የሚለው። ጀግናው መከላከያ ሰራዊታችን ህይወቱን መስዋዕት እየከፈለልን ስለሆነ እኛ ደግሞ አቅማችን በፈቀደው እኔ በራሴ በግሌ ህይወቱን መስዋዕት ለሚያደርግልኝ ሰራዊት ደሞዜን በሁለት ወር ከፍላለሁ። የወር ደሞዜ ማለት ነው። እግዚአብሔር ፈቃዱ ሆኖ አገር ሰላም ይሁን። በተጨማሪ ደግሞ ሰላም እስከሚመጣ ድረስ ቀጣዩን ደግሞ በሁልጊዜ አምስት ዓመቶ ይቆረጥብኝ። ሁላችንም እንደዚህ ጋር ከኛ የሚጠበቀው ማናቸውንም ኃላፊነትና ድርሻ ለመወጣት ከምንጊዜው በበለጠ ያው ተዘጋጅተን ያለንበት ሁኔታ ነው ያሉ እና በአሁኑ ጊዜ ኢትዮጵያኖች በማንኛውም ነገር ተነሳስተው በዚህ በሀገራችን ላይ የተነሳውን ጠላት ለአንዴና ለመጨረሻ ለመደምሰስ እየተባረብን ያለንበት ሁኔታ ነው ያለው። ስለዚህ ተቋማችን እንግዲህ አሁን ይህንን እኔም እንደ አንድ የተቋሙ ባልደረባ አንድ መሆኔ መጠን በእኔ በኩል ማንኛውን በእውቀቴም በገንዘቤም በማንኛውም ነገር እስከ ህይወት መስዋዕትነት ድረስ ለመክፈል ራሴን ያዘጋጀውበት ሁኔታ ነው ያለው። እንደ ማንኛውም በወገኖቼ እያደረጉት እንዳሉት ሁኔታ ማለት ነው። እኛ የምንሰስተው ምንም ነገር በማንኛውም ስራ ለመሳተፍ ፈቃደኛ ነኝ። አመሰግናለሁ። የተቋማችን ተልዕኮ ሊሳካ የሚችለው ሀገር ሰላም ሲሆን የተረጋጋ ኢኮኖሚ መገንባት ስንችል ስለሆነ ከዚያ በኋላ ሁላችንም እኔም ለሀገሬ ወታደር ነኝ። አሁን ያለንበትን ሀገራዊ ሁኔታ ለቀባሪው አረዱት ነው እና፣ ሁላችሁም ስለምታውቁት መከላከያ ሰራዊታችን ከሁላችን አብራክ የወጣው የሀገራችንን ሉዓላዊነት በማስከበር ከጥንት ከአባቶቻችን ጀምሮ በጀግንነት ኃላፊነት በተሞላበት መንገድ አስከብሮን የኖረ ኃይል ነው። በሀገራችን ዳር ድንበር ብቻ ሳይሆን በዓለም አቀፍ ደረጃ በሄደባቸው ግዳጆች በሰላም ማስከበር በጀግንነት ያኮራል። በዓለም አደባባይ ኢትዮጵያ ቀና እንድትል ያደረገ ጀግና ሰራዊት ነው። ይህ ጀግና ሰራዊት ደግሞ ከጎኑ መሰለፍ የሚገባን ጊዜ ነው፣ በምንችለው እሱ መስዋዕትነት እየከፈለ ነው ህይወቱ። ከዚህም ባሻገር በዱር በገደሉ ለሀገራችን ሉዓላዊነትና አንድነት ሲሉ እየተዋጉ ለሚቆስሉ የሀገር መከላከያ ሰራዊትና የክልል ጸጥታ ኃይሎች በዕለቱ አመራሩና ሠራተኞች የተሳተፉበት የደም ልገሳ አመራር